መሐመድ ቢራ አለ ይነሳ ቅዱሶ ቢላል ቢራ አለ? የለም። በእኛ ውርደት ነው። እንዴት ሙስሊም በሱስ ይጠመዳል? ኢስላም የልቅና እምነት ነው። ኢስላም የእውቀት እምነት ነው። ኢስላም የስራ እምነት ነው። ኢስላም የጀግንነት እምነት ነው። ኢስላም የስኬት እምነት ነው። ሱስ ደግሞ የስኬት ጠንቅ ነው። ይሄ እኮ ማታ ይነሳ ቅዱሱ ከጠርሙሱ ያለው እኮ ይጠባጠባሉ። በኋላ ሁካ ይዞ እኔ እኮ ስለማውቃቸውም ኦርቶዶክስ ብቻ ነች ጠጡ ጠጡ ጠጡ ብላ የምትሰብከው። መጠጥ የሚፈቀደው ሁለት ይፈቀዳል። ከኦርቶዶክስ ውጭ ማንም ጠጣ ብሎ አይሰብክም። ኦርቶዶክስ ቤተ ክርስቲያን 24 ሰዓት ሙሉ የምትሰብከው ጠጡ ብላ ነው። ሳምንቱን ሙሉ፣ አመቱን ሙሉ በቃ ጠጡ፣ እንደፈለጋችሁ ጠጡ ብላ ነው የምትሰብከው እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ሀጥያት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል። በእውነቱ ማለት ነው። ለምንድን ነው በአደባባይ ወጥተን እንደዚህ የምንናገረው? እኔ በአደባባይ ወጥቼ ለመናገር ፍላጎቱም ምኞቱም የለኝም። አይምሮንም ይሰጣል ብለው ዘሙ እኮ ዶክተር ንትላል አእምሮንም ይሰጣል። አንጎል ላይ አንጎል እንዲቀጭጭ ያደርጋል፣ የማገናዘብ ችሎታን ይቀንሳል፣ እንዲሁም ደግሞ የማስታወስ ችግር ያመጣል። ኢስላም ከመጣባቸው ዓላማዎች ውስጥ አንዱ የሰው ልጆችን አእምሮ በዋነኝነት መጠበቅ ነው። በዚህ እግዚአብሔር አልከለከለም። እኛ ጋር ምንቸገርህ እንዲሁም እርጋታውን ነው የምፈልገው። መጠጡ ነው እናስገባዋለን እኮ ቤተ ክህነትም ቤተ ክርስቲያንም መጠጡ ይገባል። የመጠጥ ቤቶቹ ባለቤት ኦርቶዶክሳዊያን፣ መጠጡን የሚያከፋፈሉት ኦርቶዶክሳዊያን፣ መጠጡን በየጭፈራ ቤትና በየሱቁ የሚሸጡት ኦርቶዶክሳዊያን፣ መጠጡን ቁጭ ብለው ሲጠጡ የሚውሉና የሚያድሩት ኦርቶዶክሳዊያን። ሁሉ ነገር እኮ በኦርቶዶክስ ስር ነው ያለው። አላህ ሱብሃነሁ ወተዓላ አስካሪ መጠጥ ረግመዋል። አስካሪ መጠጥ የሚጠምቁ ሰዎችን ረግመዋል። የሚያስጠምቁትንም ረግመዋል የሚጠጡ ሰዎችንም ከምር የሚሸከሙ ሰዎችም አሸክመው የሚወስዱ ሰዎችም የሚሸጡትንም፣ የሚገዙትንም፣ የሚቀዱትንም የሚያስቀዱትንም እነዚህን ወደ አስር ገደማ የሚደርሱ አላህ ስብሓነሁ ወተዓላ ረግሟቸዋል። ለሰዎች ንገራቸው ነው ያለው። ሩጥ እያልኩህ ነው፣ አምልጥ በሬ ድረስ ስናይፐር ደቅነ መምጣት ይችላል ማንንም። ኢየሱስ ክርስቶስ አምላክ እንደሆነ እናምናለን። የለም አምላክ ነኝ ብሎ አንድም ቦታ ላይ አልተናገረም። ካልተናገረ እሱ ያላለውን ለምነህ እንለዋለን። ኢየሱስና እግዚአብሔር የተለያዩ አካሎች ናቸው። ይኸውልህ እንግዲህ ኦርቶዶክስ ቅዱስ የሆንከው የዓለም ንጉሥ፣ የፍጥረታት ሁሉ ጌታ ይህንን ህብስት ባርከ ስጠን። እናም የራሱ የሆነ ኃይል የራሱ የሆነ ፈቃድ ከሌለው የላከውን ፈቃድ የሚጠይቅ ከሆነ እንዴት ሆኖ አምላክ ሊሆን ይችላል? በራሱ ኃይል የለውምና። ነቢይ ነኝ ብሏል፣ መልክተኛ ነኝ ብለዋል፣ ሰው ነኝ ብሎ በቀጥታ ተናግሯል። አምላክ ነኝ ብሎ ግን አንድም ቦታ አልተናገረም። ከተናገረ ከፍተው ያሳዩን። ሁሉም ሰው ማንበብ ይችላል፣ ሁሉም ሰው መረዳት ይችላል። ኢየሱስ ክርስቶስ ሰው የሆነ አምላክ ነው፣ ፍጹም ሰው ፍጹም አምላክ የሚል የመጽሐፍ ቅዱስ ጥቅስ የለም። አንድ ሁለተኛ ትርጉሙ ሳይጋጭባችሁም ወይ ነው የምንላቸው እንዴት ካሉን፣ ፍጹም ሰው እኮ ማለት አምላክ አይደለም ማለት እኮ ነው። ትርጉሙ ራሱ ከ100% ምንድነው ሰው ነው። ፍጹም አምላክ ነው ማለት ደግሞ ሰው አይደለም ማለት ነው። ኢየሱስ ግን ሰው ነው፣ ሰውኛ ነው፣ እኛ ነው የሚመስል እኛም እኮ ሰው ነው ነው የምንለው እንላቸዋለን። ሰው ነኝ ካለ እንደ ዮሐንስ ስምንት አርባ ማለት ነው። አዎ ሰውነህ እንበለው። ለምን ዮሐንስ ስምንት አርባ ላይ አይሁዶች ሊወግሩት ድንጋይ ሲያነሱ ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አለ። የነገርኳችሁን ሰው ብሎ እራሱን ሰው ሲል፣ አዎ ሰው ነህ እንበለው። ነብይ ነኝ አለ፣ አዎ ነቢይ ነህ እንለዋለን። መልክተኛ ነኝ፣ አዎ መልክተኛ ነህ። አምላክ ነህ እንዳንለው ግን አምላክ ነኝ አላለም። ነገር ግን ሄጄ ስጠይቀው እንዴት ምስጢሩን እኮ ሳይገባቸው፣ ይሄ ምስጢር ነው ላንተ አይገባህም ካለ ምንድነው ታራሰበካው እሺ በምን ልመርምረው ሰው ነኝ የተሰጠኝ የሰው ጭንቅላት ነው አንተ የገባህ ምን አይነት ጭንቅላት ተሰጥቶ ሆኖ ታዲያ ለአንተ ይሄኮ ፍትህ አይደለም የገባውን ማስረዳት አለበት ቁርአንን አምላካችን አላህ ያወረደው ሰዎች ሁሉ እንዲረዱት ነው አይደል ሙስሊም ይገባዋል ሙስሊም ያልሆነ አይረዳውም የሚል ነገር የለም እኔ አንብቤ እንደገባኝ ወገኔም ማንበቦት ሊረዳው ይችላል ከኔም በላይ ሊያውቀው ይችላል ያልገባው ነገር ካለስ ጠይቆ እኔ ከገባኝ ላስረዳው ይችላለሁ እሺ እኔ ስጠይቀው ጥቅስ አውጥቼ ስወያየው ካንተ ተሰውሮብሃል፣ አንተ አይገባህም ይለኛል። እሺ ካለገባኝ ምን አደርጋለሁ ስለው፣ ኢየሱስ ጌታ ነው እመንትድናለህ ይለኛል። እረሱም አይገባል። ሰበካው ይገባኛል ማለት ነው። ሲሰበክ ሲነገረኝ ይገባኛል። ግን አልገባኝም ብዬ ጥቅስ አውጥቼ ስጠይቅ፣ ግን ኖ ኖኖ አይገባህም እባላለሁ። ለምን?